የዱባይ ጉድ እንግዲህ እያደር በጣም የሚዘገንን ነገር ነው፣ እየሰማን ያለ ነው። እንግዲህ ሁለት ቀን ብቻ ነው አብሬያት የተኛሁት እያለ ነው አንዱ ሰውዬ ማለት ነው። ይገርማል። አለ ሰውዬ እንኳን ሁለት ቀን ቀርቶ አንድ ጊዜ ብተኛም ዝሮ ልጅ መፈጠሩ አይቀርም እና በሁለት ቀን መኝታ ልጅ ሊፈጠር አይችልም እያለ እየተከራከረ ነው። ሚስት ደግሞ የኔ ባል እንዲህ አያረግም እያለች ጠበቃ ቁማለች ማለት ነው። እሷ እንደዚህ አያረግም እያለች ነው። አሰላም አለይኩም ረሀመቱላ አበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ነው፣ ሰላም ናቸው ወይ? አልሐምዱሊላ ነው። ሰላም ሰላም ሰላም ብያለ። ውዶች ሁላችሁንም ውድ ቤተሰቦች ላይክ እያረጋችሁ አበረታቱን እና ዛሬም ደግሞ አንድ ጉድ መጥቷል ከወደ ዱባይ ማለት ነው። አንድ እህታችን ይኸውላችሁ፣ ሁለት ልጅ አስወረድኩኝ፣ በእሱ መድኃኒት ሰጡኝ፣ ሶስተኛ ደግሞ ነፍሰ ጡር ነኝ እና ፍረዱ፣ ይበቃ፣ የኢትዮጵያ ሕዝብ ፍረዱኝ፣ እሱ ሌላ ሚስት እና ልጅ አለው እያለች ነው ማለት ነው በነገራችን ላይ መጀመሪያ አንቺ ራስሽ በጣም ባለጌ ወራዴያ ነሽ። እኔ እንዴ ሴትነቴ ማለት ነው። ምክንያቱም አንድ ሰው እንኳን አይደለም ከውሽማ ቀርቶ ከባለሽ ራሱ ማንነቱን እስከምታጠኝ እንደገና ደግሞ የራስሽ የሆነ ነገር እስከምታንቱን እስከምት ድረስ ማን ነው ለጃለሽ እንደገና ደግሞ ተደብቀሽ እየሰራሽ ለምንድነው ልጅ መወለድ ያስፈለገች ማለት ነው? ምክንያቱም በድብቅ ነው የሰራሽው። ይህ ሰውዬ እኮ ቢፈልግሽ በድብቅ ልጅ እንድትወልጅና እንዲሁም ደግሞ ሁለት ልጅ ሙሉ እንድታስወርጅ አይፈልግም ነበር፣ ቢወድሽ፣ የሚፈልግሽ ቢሆን ማለት ነው። አንቺ ልቢ ቢኖርሽ መጀመሪያ ይሄ ሰውዬን የሚፈልገኝማ በሰማኒያ ሚካስሮ ቤተሰቦቹ ጋር ያስታውቀኛል። በቃ ለትዳር ይፈልገኛል ብለሽ ታስቢያለሽ። አንቺ ግን ምንድን ነው ያረብሽው እንትን ሆቴል ቤት ለሱ ሱ ሱ ለእና ብሩን ለመቀበል እኛ ሴቶች አንድ ያን ጊዜ ይገርመኛል። ለምንድን ነው ለሱ ሽንት ብላችሁ እሱ ጋር አብራችሁ ለመተኛት ብላችሁ ብራችሁ የሚሰጡት? ብሬን ይስጠኝ ብሬን ባልኳለሁ። ሎዶራንት እና ሽቶ ሳይቀር ነው እምችለው እያለች ነው ማለት ነው። እና እንዴት ነው? ምንድን ነው ነገሩ? ሰርቶ ያስተዳድርሽ ሰርቶ ያስተዳድርሽ እንጂ ለምንድን ብለሽ ነው ለሱሽንት ለአንድ ቀናዳር ለሁለት ቀናዳር ተደብቀሽ ብርሽን ሰተሽ የምታድር አይን ምን አይነት ጊዜ ደረስ? ምን አይነት ጊዜ ነው የደረስ ነው? ሰዎች ምን አይነት ጊዜ ነው ሚስትሪሙ? ይሄ ነገር በሴራ ነው እንጂ የኔ ባል እንዲህ አይነት ነገር አይሰራም። እኔ የሰማኒያ ሚስቱ አለሁኝ እና የኔ ባል እንደዚህ አይነት አይሰራም እያለች ነው ማለት ነው። እሱ ደግሞ ምን እያለ መሰላችሁ፣ አጠጥታይ ነው አብሪያት ያደረገችኝ እንጂ እኔ አልፈልጋትም፣ እና እኔ ወድጃት አደለም ወድጃትና አፍቀሪያት አደለም አብሪያት የተኛሁት እያለ ነው ወንድየው ደግሞ ማለት ነው። እና በነገራችን ላይ ሴትዮዋ ደግሞ እዚያ ሀገር ላይ በጣም ከባድ ነው ልጅ ወልዶ ማለት ማለት ነው። መጀመሪያ እዚሁ ኤምባሲ ገብታ ባለ ትዳር ወረቀት አላሰራችም። ወልዲያ እንዴት ነው የምታደርገው አሁን? ያላት አማራጭ ነው እንዲ ነብሰ ጡር ሆና ልጇን በሆዷ ይዛ አገሯ ገብታ መውለድ ነው። ሌላ ምንም አማራጭ የላትም። ብዙ መካከል ማን ችግር ላይ ወደቀ? እሷ ናት ችግር ላይ ወደቀች ማለት ነው። እናንተ ወንድ ልጅ እንዴት ነው የምታምኑት? ወንድ ልጅ አይታመንም። አሁን አንቺ እሺ፣ ማን ተጎዳ? ራስሽ ተጎዳሽ። ራስሽ ገና እሱን ይይዛለሁኝ፣ እሱን እጅ አስገባለሁ ብለሽ ተመልከች፣ ምን አይነት ችግር ውስጥ እንደገባሽ ማለት ነው። እና በጣም ነው የሚያሳዝነው ውድ ቤቶች ለስራ ነው የመጣ ነው። ህይወታችንን ልንቀይር ነው የመጣ ነው። እና ደግሞ ባል ደግሞ ትዳር ከፈለጋችሁ ደግሞ ትዳር እኮ በገዛ ጊዜው በራሱ ይመጣል እንጂ እናንተ ግድ በግድ ይዛችሁ፣ ግድ በግድ አንቃችሁ ይዛችሁ ትዳር ሊሆን አይችልም። ስለዚህ ጥንቃቄ ማድረግ ያለብን፣ ችግር ላይ ነው የምንወድቀው። እሺ ዛሬ ሀቢባ ገባች፣ እንደዚያ ያለ ችግሯን ተናገረች። ልጁ ምንድን ነው ያለው? አሁንም ቢሆን እኔ በግዴታ መጠጣ ጠጥተን እንጂ እንገናኛት ያደረገችን እኔ አልፈልጋትም፣ ፍላጎቱም የለኝ ነው ያለው፣ ማለት ነው። በነገራችን ላይ ሚስትም አግዘዋለች። ሚስት እንዴት እንደዚህ ትተረሳልካ አንተ ብላ እሱን እንትን አለችም ባሏን። ግዴታ ጋር ሆኗ ነው እየተከራከረች ያለችው ለባሏ ማለት ነው። እና በጣም ነው የሚያሳዝነው። ይቺ ሴት አሁን ብር የላትም። እንደገና አሁን አገር መግባት አለ አቶሪሽ ተወሉ ብር ሳይኖር ቤተሰብ ጋር እንዴት ብላ ነው የምትኖረው? ይህስ ልጅ እሱ የኔ አይደለም እያለ ነው። ግርበግድ በግድ የሆነ ነገራችን ላይ ያው ክብክ ተደረሰ ዲኔ ምርመራ ሊደረግ ይችላልና የሱ እውነት የሱ ትክክለኛ እውነት ከሆነ ይታወቃል በዲኔ ምርመራ ማለት ነው። ነገር ግን እስከዛው ድረስ ግን ልጅቱ በጣም ተጎድታለች ማለት ነው። እሱ ከሌላ ባሌ አሁን በጣም ነው የሴት ልጆት፣ በነገራችን ላይ በጣም ነው የሚያሳዝነው። ከመጀመሪያ ባሌም ከሌላ አንድ ልጅ አለኝ እያለች ነው። አሁን ተመልከቱ ይሄንንም ትዳር ከማይሆናት ወንድ አረገዘች ማለት ነው። ስለዚህ ሕይወቱ ከዛም ከዛም ወልዴ ከዛ የመጀመሪያውም ትዳር አልሆነም፣ የአሁነኛውም ትዳር አልሆነም። እና በጣም የሚያሳዝን ነገር ነው። አንዳንድ ጊዜ እኛ ሴቶች በቃ አስተሳሰባችንን ትንሽ ጠበቅ ብናረገው የተሻለ ነው። ምክንያቱም እኛን ችግር ላይ የምንወድቀው ወንድ ልጅ አይታመንም። አሁን ይሄ የኔም ሊሆን ይችላል፣ የኔም ላይ ሆን ይችላል እያለ ነው ማለት ነው። ፈጣሪም ቢፈራ ይ ሁለት ልጆች ሙሉ የተገር ያጣላኛል ፈጣሪ ያገር ያጣላኛል። እና ሁለቱ ላይ ሙሉ እንዲህ መሆን ያለበት የሚገርመችው ሶ እሷ የሚገርማችሁ ነገር ሁሉ ነገር በመረጃ ነው። ያንም መድኃኒት ማስወረጃ መድኃኒት ሲሰጣት ፎቶ አንስተዋለች። በቃ ሰፍሮም የዚያን ሰዓት እንግዲህ ሰፍሮ ጠጥቶ ላያውቅ ይችላል። እሷ ግን በዚያ ሰዓት ፎቶ አንስተዋለች ማለት ነው። ብዙ መረጃ አላት። እሱ ክዷል፣ ግን እሷ ግን ቢክድም ውስጥ እንግዲህ መድኃኒቱን አብሯ ሲሄድ ምናምን ያለውን ነገር ፎቶ አንዝተዋለ እሺ፣ ማለት ነው እንግዲህ የቀራ አብረው ሲተኙ የሰሩትን ብቻ መቀረጽ ነው የቀራት ማለት ነው እንጂ እዚህ ላይ ደግሞ ሰናድ እንቀታ በቀር አላልፍም። ምክንያቱም ይሄን ራሱ አንድ መረጃ መያዙ በጣም ጥሩ ነው ማለት ነው። ነገር በጣም ነው የሚያሳዝነው። እና ዱባይ ላይ እባካችሁ ተጠንቀቁ ሴቶች፣ የመጣችሁበትን ስራ አትርሱ። ለስራ ላይ የመጣችሁት እዚህ ቦታ ላይ ስለዚህ፣ ወንድ ልጅ የራስሽ ጉዳይ ነው የሚልሽ እንጂ ረግ ፈጣሪ ያጋረጣላለሁ የልጅ ወይን የልጅ እና ልጅ የምቀበል ይህን እንደዚህ ለሚያርፍ ቀን እንደዚህ ላድርግ አይልም ማለት ነው። ስለዚህ ጥንቃቄ አርጉ ሴቶች፣ ጥንቃቄ አርጎ ወንድ ያክማሉ። እና አስላት ይሄ ብር ፍለጋ የመጣ ሰርቶ እንኳን የሚያስተዳድር ወንድ ሲሆን ነው እንጂ አረባ ሀገር ላይ ሆኖ ይሄ ለብር ብሎ የቀረበሽን ብርሽን ሰጠሽ ብርሽንም ሰጠሽ አርግዝሽም እ እዚህ ላይ ችግር ላይ ወድቀሽ እዚህ ተመልከቱ። ምን አይነት ኪሳራ ነው? ምን አይነት ኪሳራ ነው? አንድ ኪሳራ ብቻ ቋር የለም እሷ የከሰረችው አንዴ ለራሷ ህይወቷን ማስተላለፍ ያርጋል የገና ገንዘቧንም። ወይ ተዛራ አልሆናት በቃ፣ በጣም ከበር ነገር ላይ ነው የወደቀችው ማለት ነው። አንዳንድ ጊዜ ሳስበው ራሴንም ላጠፋ እያለ ነበር እና ራሴንም ላጠፋ ነበር እያለ ነበር ማለት ነው። አያችሁ ወንጀል ብዛቱ፣ የወንጀሏ ብዛት ሁለት ልጅ ምኑ አስወረደች። እንደገና ደግሞ ሶስተኛ አንድ የራሷንም እንደገና ደግሞ ሶስተኛም ልጅ ልታስወር ልታስወር ራሷን ልታጠፋ እስከ ልጇ ማለት ነው። እና ምን አለ ሰርታችሁ ተለውጣችሁ አገራችሁ ብትገቡ፣ ውዶቼ። ራሳችሁንም ከምትጎዱ ወንድ ልጅ ምንም አይታመንም። ራሳችሁን ጠብቁ። ኢማራት ላይ ጀዘቤት በጣም ከባድ ነው። ኮንትራት ያለ ነው ይሻላል፣ ማለት ነው ማለትዘን የምንሰማው ነገር በጣም ዘግናዊ ነገር ነው። በጣም ነው የሚያስጠላው። ጥንቃቄ አድርጉ። እና የዛሬው ቪዲዮ የሚመስላል። ሰላም አሌኩም ረህመቱላ በረካቱ